ዛሬ ሁላችንንም ስለሚያጋጥመን ስለ አንድ የተለመደ ችግር እናወራለን። እሱም የሆድ ቁርጠት ነው። ይህ ሕመም የሚያስጨንቅ ከመሆኑም በላይ የዕለት ተዕለት ተግባራችንን ሊያስተጓጉል ይችላል። ታዲያ የሆድ ቁርጠት የሚከሰተው ለምንድን ነው? እናም በቤታችን ውስጥ በቀላሉ ምን አይነት መፍትሄዎችን መጠቀም እንችላለን? እስከ መጨረሻው አብራችሁኝ ቆዩ። በመሰረቱ የሆድ ቁርጠት ማለት የምግብ መፈጨት ትራክታችን ጡንቻዎች ወይም ሌሎች የሆዳችን አካባቢዎች ላይ ያሉ ጡንቻዎች ከመጠን በላይ ሲኮማተሩ የሚሰማ ሕመም ነው። ልክ በእግራችን ላይ እንደሚከሰት የጡንቻ መኮማተር ማለት ነው። ይህ ሕመም ከቀላል እስከ በጣም ከባድ ሊሆን ይችላል። ዋና ዋና የተለመዱ መንስኤዎች። የሆድ ቁርጠት ብዙ ጊዜ የሚከሰተው ከከባድ የጤና ችግር ሳይሆን በምግብ መፈጨት ስርዓት መቃወስ ምክንያት ነው። የተለመዱ ትን እንመልከት። አንደኛ ጋዝና የሆድ እብጠት፣ በሆድ ውስጥ ጋዝ ሲከማችና የሆድ እብጠት ሲፈጠር ከቁርጠት ጋር ተያይዞ ህመም ያስከትላል። ሁለተኛ የምግብ አለመፈጨት፣ ብዙ ወይም የሰባ ምግብ ስንበላ ወይም ቶሎ ቶሎ ስንመገብ ሊከሰት ይችላል። ሶስተኛ የሆድ ድርቀት፣ የአንጀት እንቅስቃሴ ሲቀንስ ወይም ሲቸገር የሆድ ቁርጠት ዋና መንስኤ ይሆናል። አራተኛ፣ ተቅማጥ በተቃራኒው የአንጀት እንቅስቃሴ ሲፈጥንና ተቅማጥ ሲይዝም ከቁርጠት ጋር አብሮ ይመጣል። አምስተኛ፣ የወር አበባ በሴቶች ላይ የወር አበባ በሚመጣበት ወቅት የሚከሰት ቁርጠት በጣም የተለመደ ነው። አብዛኛው የሆድ ቁርጠት ቀላል ቢሆንም አንዳንድ ጊዜ ከባድ የጤና ችግር ምክንያት ሊሆን ይችላል። ትኩሳት፣ የማያቋርጥ ማስታወክ፣ ሰገራ ውስጥ ደም መኖር ወይም ከባድና ተደጋጋሚ ህመም ካለቦት ወዲያውኑ የሕክምና ባለሙያ ማማከር ያስፈልጎታል። ይህ ቪዲዮ የባለሙያ ምክርን አይተካም። አሁን ደግሞ ወደ ዋናው ክፍል እንግባ። አብዛኛውን ቀላል የሆድ ቁርጠት ሲያጋጥመን ልንጠቀምባቸው የምንችላቸው አምስት ቀላል ውጤታማ የቤት ውስጥ መፍትሄዎችን እንመልከት። አንደኛ፣ ትኩስ ውሃ መጠጣትና ሙቀት መጠቀም። ውሃ የሆድ ድርቀትንና ቁርጠትን ሊያባብስ ስለሚችል በቂ ሙቅ ውሃ መጠጣት አንጀትን ያዝናናል። የሞቀ ውሃ ማስቀመጫ የሞቀ ውሃ ማስቀመጫ ወይም ሞቅ ያለ ፎጣ በሆድ ላይ ለ15 ደቂቃ ያህል ማኖር የሆድ ጡንቻዎችን ዘና ያደርጋል፣ ናም ህመሙን ይቀንሳል። ሁለተኛ ዝንጅብል። ዝንጅብል የምግብ መፈጨትን በማገዝና የማቅለሽለሽ ስሜትን በመቀነስ ይታወቃል የዝንጅብል ሻይ ለሆድ ቁርጠት ተፈጥሯዊ መድኃኒት ነው ሶስተኛ ሜንት ሻይ ሜንት ዘና የሚያደርግ ባህሪ ስላለው የምግብ መፈጨት ትራክታችን ጡንቻዎች በማለስለስ ለጋዝና ለቁርጠት እፎይታ ይሰጣል አራተኛ ቀላል አመጋገብ ቁርጠት በሚሰማ ጊዜ የሰባ ቅመም የበዛበት ወይም የሆድ እብጠት የሚያስከትሉ ምግቦችን ያስወግዱ ለምሳሌ የሩዝ ውሃን መጠጣት የሆድ ሽፋንን በማለስለስ እፎይታ ሊሰጥ ይችላል። አምስተኛ፣ ቀላል እንቅስቃሴ። ሆድን ማሸት፣ በሆድ ላይ በሰዓት አቅጣጫ በቀስታ ማሸት የጋዝን እንቅስቃሴ በማገዝ ቁርጠትን ይቀንሳል። ቀላል የእግር ጉዞ፣ ትንሽ መራመድ የምግብ መፈጨትን በማገዝ የአንጀት እንቅስቃሴ እንዲኖር ያደርጋል። ይህም የሆድ ድርቀትና የጋዝ ቁርጠትን ይቀንሳል። የሆድ ቁርጠት ብዙ ጊዜ የሚያጋጥም ቢሆንም በአብዛኛው በእነዚህ ቀላል የቤቱ ዘዴዎች እፎይታ ማግኘት ይቻላል። ጤናማ አመጋገብና በቂ ውሃ መጠጣት ቁርጠትን ለመከላከል ቁልፍ መሆናቸውን ያስታውሱ። ይህንን ቪዲዮ ከወደዱት ላይክ ያድርጉ እናም ሌሎች ጠቃሚ መረጃዎች እንዳያመልጣችሁ ሰብስክራይብ ያድርጉ። ስለ ሆድ ቁርጠት ያሉትን ልምድ ወይም ሌሎች መፍትሄዎችን በኮሜንት ስር ያካፍሉን። በሚቀጥለው ቪዲዮ እስከምንገናኝ ቸር ሁኑ።